በየአመቱ ህዳር 29 ቀን የሚከበረው የብሔር ብሔረሰቦችና ህዝቦች በዓል ዘንድሮ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሊከበር ቀናት ብቻ ቀርተውታል። በበዓሉ ላይ የሚሳተፉ አካላትም ከወዲሁ ቅድመ ዝግጅት በማድረግ ላይ ይገኛሉ። የሲዳማ ክልል ምክር ቤትም የበዓሉን አከባበር በሚመለከት ለልዑካን ቡድን የአሰልጣኞች ስልጠና በይርጋለም ከተማ ሰጥቷል። በመድረኩ ላይ የተገኙት የክልሉ ምክር ቤት አፈ ጉባኤ ወይዘሮ ፋንታ ከበደ ምክር ቤቱ በበዓሉ ላይ ደማቅ ተሳትፎ ለማድረግ አስፈላጊውን ዝግጅት እያደረገ መሆኑን ጠቁመዋል። በፌዴራሊዝም ስርዓት ሁለት ስርዓት ነው ያለው፣ ሁለት አስተዳደር ነው ያለው። ፌዴራሊዝም ላይ አለ፣ ክልሎች ላይ አለ። ክልሎች ላይ ያሉ ደግሞ ህብረ ብሔራዊ አንድነታችንን የምናጠናክርበት ብዙ ማንነቶች ያሉበትን የኔን ማንነት የሚወድ ከሆነ የሌላውን ማንነት ወድጄ በማንነቶች ደግሞ ውስጥ መግባባትን መኖሩን ውበት መኖሩን፣ የቋንቋ አንድነትና ህብረ ብሔራዊነት መኖሩን በደንብ ታውቆ እንዲሄድ በማድረጉ ስራ ብዙ ስራዎች ተሰርተዋል። የብሔር ብሔረሰቦችና ህዝቦች ቀን ባለፉት 19 ዓመታት ሲከበር የህዝቦችን ትስስር በማጎልበት የክልሎች የኢንቨስትመንት እንቅስቃሴ ለማሳደግ የቱሪዝም መሰረተ ልማቶችን ማልማትና ማስተዋወቅ ላይ የጎላ አስተዋጽኦ እንደነበረው የተናገሩት አፈ ጉባኤዋ የሲዳማ ክልል ተሳታፊዎችም የክልላቸውን ገጽታዎች በሰፊው ያስተዋውቁበታል ብለዋል። እኛ ጋር አሁን ያሉም ፏፏቴዎች አሉ፣ ጋላና ወንዝ አለ፣ ገራምባ ተራራ የሚባል በጣም ትልቅ ተራራ አለ። ከተራራው ውስጥ ደግሞ ብዙ ጫካዎች አሉ። ብዙ አውሬዎች አሉ። ብዙ የሚታዩ ቦታዎች አሉ። ስለዚህ የትክል ድንጋዮች አሉ። ሌላ ደግሞ የአፍኒ ባህል አለ። ሲዳማ ላይ አፍኒ ባህል አለ። ትልቅ በዓል ነው እና ያንን ባህል በማስተዋወቅ በባህሉ ስርዓት ደግሞ እሴቶች ውስጥ ትልቅ ሰዎች ህጻናቶችን፣ ወጣቶችን የሚያስትርሙበት ስርዓትም ስላለ ይህንን ሁሉ በዚህ ብሔረሰቦች በዓል አከባበር ላይ ስናከብር ለዓለም የምናስተዋውቅበት ለሀገራችን የምናስተዋውቅበት እዚህ ውስጥ ያሉ ደግሞ ብሔሮች ተዋውቀው በፍቅር የሚያከብሩበት በዓል ስለሆነ የተለመደ በዓል ከመሆኑ ጋር ተያይዞ እጅግ በጣም መልካም ነው ብዬ ነው የሚያስበው። የክልሉ ፍትህ ቢሮ ምክትል ኃላፊና የህግ ጉዳዮች ዘርፍ ኃላፊ ወይዘሮ አሽሌ ዳንኤል እንዳሉት ባለፉት የለውጥ አመታት ቀኑ በልዩ ሁኔታ እየተከበረ እንደሚገኝና የእውነተኛ ፌዴራሊዝም ስርዓት ማሳያ መድረክ ሆኖ እያገለገለ እንደሚገኝ ጠቁመዋል። መንግስት ግንባታ ጋር ከሉአላዊነት ጋር ከትልቅነት ጋር የተያያዘ ነው። ይህንን የተለያዩ ማንነቶች አሰላስነን ስንጠቀም ሰንሰለቱን አስጠብቀን ስንሄድ ነው እንግዲህ ቱሪስትም ሊሳብ የሚችለው ሰላምም ሲኖር ሰላም ሲበዛ ነው እንግዲህ ቱሪስት መምጣ የሚችለው እና የሀገር ውስጥ ጎብኚዎችም ሆኑ የውጭ ሀገር ጎብኚዎች በዚህ የኢኮኖሚ ምንጭ ማድረግ የሚቻል ትልቅ እሴት ነው። ኢትዮጵያ ወደ አዲስ ምዕራፍ በመሻገር ሂደት ውስጥ በዓሉ በህዝቦች መካከል ሀገራዊ መግባባት እንዲፈጠር፣ ዲሞክራሲያዊ አንድነት እንዲጠናከር እና ህብረ ብሔራዊ አንድነት እንዲጎለብት የሚያስችሉ ተግባራት የሚከወንበት በዓል መሆኑንም ተናግረዋል። የስነ ልቦናችን ውቅርም በዚህ ልክ የተሰፋ ስለሆነ መለየት እንደማንችል ካመንን እንግዲህ በመከባበር በመተጋገዝ፣ በመቻቻል የነበሩን እሴቶች ናቸው። በደንብ አድርገን በማዳበር ማስቀጠል እንችላለን የሚል እምነት አለኝ። በዝግጅቱ ላይ ከዞንና ከወረዳ የመጡ ተሳታፊዎችም በክልሉ ያሉ እምቅ የተፈጥሮ ሀብቶችን ለማስተዋወቅ ይረዳል ብለዋል። በተለያዩ ተቋማት፣ በቀበሌ፣ በትምህርት ቤቶች እና በከተማ ማህበረሰብ ውስጥ በዓሉ ውጤታማና ድምቀት ያለው እንዲሆን ብዙ ሰፊ ማብራሪያ የተሰጠበትና በገለጻውም ሰፊ ትምህርት ያገኘንበት ነው። ኢትዮጵያ አንድነትን ለማጠናከር የሌላውን ካልቸሩን የኔ ነው ብሎ ማያመን አንድነታችን ናታችን ለማጠናከር ጥሩ ግንዛቤ ነው ያገኘ ነው።